አላጨፋውም አጠፋው መጎዳቱ አይቀርም እኮ የለዚህ ከአጠገቡ እራሱ መጀመሪያ በፍቅር የጎዳሽው አንቺ ነሽ እንጂያለበት እራሱ ይንገረኛልሰላም እንዴት ናችሁ ውድና የተከበራችሁ የሁላችን ቤተሰቦች ደህና ናችሁ እንዴት ናችሁ እኔ ያለሁ እግዚአብሔር የተመሰገነ ይሁን ዛሬ ላይ ድጋሚ ተመልሼ እመጥቻለሁ። ማለት አላቅም ነገሮችን እንዴት መናገር እንዳለብኝ እንዴት ማስተካከል እንዳለብኝ ባላቅም፣ አሁን ላይ ያለውን ነገር ለእናንተም ለሁሉም ሰው ግልጽ እንዲሆን እፈልጋለሁ። ማለት እኔም ጋር ያለው ነገር ግልጽ አልሆነልኝም። ነገሮች እንዳያችኋቸው ማለት የሆነ በቃ እንደዚህ እንደተበለሻሹ ናቸው። ማለት እኔ አላቅም ምን ማለት እንዳለብኝ። ምናልባት በሰአቱ ስሜታዊ ሁኜ ይሆናል አላቅም ወይ ደግሞ ያደረግኩት ነገር ትክክል ነው አይደለም የሚለውን አላቅም። ብቻ ነገሮች እንደዛ ከሆኑ በኋላ ቤትም ከሄድኩኝ በኋላ ከክላስ መልስ ምናምን ነገር ቪዲዮውም ከተለቀቀ በኋላም ራሴን አረጋግቼ ለማየት ሞክሬ ያለሁ ግን ጥፋተኛ ነኝ አይደለሁ የሚለውን ነገር አላቅም። ለራሴም ጥያቄ ሆኖብኛል። ያው ማለት አንዳንዶቻችሁ እኔ ላይ ፈርዳችኋል። እንደዚህ የእናንተንም ሀሳብ እያየው ነበር። ማለት ትክክለኛ አይደለሁ የሚለውን ነገር ለራሴ ለማወቅ ግዴታ የእናንተንም ሀሳብ ማየት ነበረብኝ። ከጎን ያሉትንም ሰዎች መጠየቅ ነበረብኝ፣ ግን እኔ ጋ ያለው ጥፋት ምን እንደሆነ ሊታየኝ አልቻለም። አንድ ሁለተኛ ነገር ደግሞ ነገሮች በየትኛው መንገድ ቢሆን ትክክል ሊሆኑ አይችሉም? ለምን አንደኛ ነገር ቤኪና ኩብራ ሲጀመር የተገናኙት በጣም ለትንሽ ቀናቶች ነው አይደለ ሶ በዚህ ትንሽ ቀናቶች ውስጥ ምንም አይነት ነገር ሊፈጠር ይችላል ብዬ እኔ አላምንም። ማለት፣ እኔ ሌላ ቦታ ላይ ሲሄድ እኮ እዚህ ጋር አደራ ሰጥቸው ሄድኩት። ሌላ የፍቅር ሕይወት እንዲጀምሩ ወይ ምናምን አይደለም አይደል? ምንድን ነው ብቻዋን እንዳትሆን እኔ ጋር ስለሆነ የምትሉ የነበረው ብቻዋን እንዳትሆን ሀገሩንም በደንብ እንዲያሳያት ብቸኝነት እንዳይሰማት እንደጓደኛ እንዲሆኑ ነው አይደል? እሷ ግን ገና በሁለት ቀን እንደዚህ ነገሮች እንደዚህ ሆኑ እንደዚህ እንደዚህ ማለቷ ትክክል ነው ብዬ አላስብም። እኔ አላቅም። እናንተም ቢሆን በየትኛው መልኩ አይታችሁ ትክክል እንደመሰላችሁ አላቅም። ብቻ ለእኔም በጣም ነገሮች በጣም ግራ ገብተውኛል። የምር ቪዲዮ ተቀርጾ እስከሚያልቅ ማለት ቪዲዮን አይቼ እስከምጨርስ ድረስ ኢቭን ማለት ነው በቃ ፕራንክ ነው የሚል ነገር እየጠበኩኝ ነበር። ማለት አንደኛ ነገር ካሜራ ይዛ መጣለች፣ ሁለተኛ ነገር ደግሞ በቃ እንደዚህ ባጭር ጊዜ ነገሮች እንደዚህ ይሆናሉ ብዬ ነው ስላልጠበኩኝ ፕራንክ ነው የሚል ሀሳብ ነበር የጠበኩት። ግን ቪዲዮውን እስከ መጨረሻው ድረስ አይቼዋለሁ። ቤኪም ቢሆን በሀሳቧ አልተስማማም። ሌላ ጊዜ እናወራለን ብሏት ነው ሄደው። ብቻ ለእኔ ነገሮች በጣም ግራ ገብተውኛል። አሁን ላይ ለኩብራ ደውዬላታለሁ። ያለሁበትንም ቦታ ነግሬያታለሁ። ትመጣለች። ነገር ግን ከመጣች በኋላ ምንድን ነው በደንብ ነገሮች እንድታስረዳኝ እፈልጋለሁ። አንደኛ ነገር በምን መልኩ አስባው ነው ማለት እኔ አሁን እዚህ ጋር እንደዚህ ነው እንደዚህ ነው ማለት አልፈልግም አንደኛ ነገር እዚህ ጋር በሃይማኖት አይገናኙም። ማለት እርግጥ ሃይማኖት የግል ነው፣ ግን ደግሞ እዚህ ጋር ፍቅር ወይ ደግሞ ትዳር ብለን ስንገባ የሰው ልጅ ሃይማኖቱን ቢሆን ይወስነዋል ብዬ አስባለሁ እንደኔ። ስለዚህ እዚህ ጋር የተለያየ ነገር ይዘው ወደ አንድ መምጣት ከባድ ነው እኔ ማለት ወደ ሌላ ነገር ልታስቡት ምናምን ትችላላችሁ ነገር ግን እኔ ምንድን ነው ቢልኪም ጓደኛዬ ነው ኩብራም ደግሞ ጓደኛዬ ናት እሷም ወዳልሆነ መንገድ እንድትሄድ አልፈልግም እሱም ደግሞ እንደዛው ምክንያቱም እነዚህ ልጆች አሁን ላይ ፍቅር ቢጀምሩ ይሄ የሚያዘልቅ ነገር አይደለም አይደል ስለዚህ በቃ ይሄ ነገር ደግሞ አግባብ ነው ብዬ አላስብም። እኔ ባየሁበት መልኩ በቃ አንደኛ ነገር ሃይማኖታቸው አንድ አይደለም፣ ሁለተኛ ነገር ቤኪ ስለ ኩብራ ባህሪ አያቅም፣ ኩብራም ደግሞ ስለ ቤኪ ባህሪ አታቅም። ስለዚህ ባህሪያቸውን ሳይተዋወቁ ሳይጠናኑ ምን ሳይሉ እነዚህ ልጆች ወደ ፍቅር መንገድ ገቡ ማለት ይሄ የማይዘልቅ ፍቅር ነው። ስለዚህ እንጂ እናንተ ዝም ብላችሁ መሲ እንደዚህ መሲ እንደዚህ ብየሆንሽ ነው ምናምን ምናምን የጻፋችሁትን ኮሜንት አይቸዋለሁ። እኔ ምንም አልሆንኩም። እኔ አያገባኝም። ከፈለጉ ማንድ ላይ መሆን ይችላሉ። ግን እዚህ ጋር ደግሞ እኔ እንደ ጓደ ኝነት የቤኪም ጓደኛ ነኝ የኩብራም ጓደኛ ነኝ። ስለዚህ መሀል ላይ በሁለቶች መካከል ስለሚፈጠረው ነገር እኔ ያገባኛል። ቤኪም እንዲጎዳ አልፈልግም እሷም ደግሞ እንደዛው። ለምን ቤኪ በጣም ብዙ በብዙ ነገር የተጎዳ ሰው ነው፣ ታውቃላችሁ። በፍቅር ሕይወቱ ላይ በጣም ብዙ ነገር ገጥሞታል። ስለዚህ አሁን ላይ ደግሞ ሁለቶች አንድ ላይ ሁነው ድጋሚ እንዲጎዳ አልፈልግም። ስለዚህ እኔ ያየሁበትን መንገድ እናንተ በሌላ መንገድ እንድታዩብኝ አልፈልግም። በቃ አለቀ። እኔ እዚህ ጋር ምንድነው እየተናገርኩ ያለሁት ነገር የሁለቶች ፍቅር አይዘልቅም ኢቭን እንኳን ቢዋደዱና አንድ ላይ ቢሆኑም የሚዘልቅ አይነት ፍቅር አይደለም። ስለዚህ የሁለቶች አንድ ላይ መሆን አግባብ አይደለም። ሶ እኔ ሲጀመር የምሬን ነው። እንደዚህ ስሜታዊ ሁኜ መናገርም አልፈልግም። ሲጀመር ኩብራ ትምጣና ምንም እንደዚህ መናደድ አያስፈልግም። ራሴን አረጋግቼ በተረጋጋ መንፈስ ያለውን ነገር እጠይቃት አለው። እኔ በቃ የምረኝ ነው አላውቅም። እስካሁን ድረስ ማለት ነው ማስበው ነገር ምንድን ነው በቃ ቀልድ ነው ምናምን ብላ እንድት ነግረኝ ነው የምጠብቀው ማለት ነው። ስለዚህ ብቻ አላቅም። ልጥራት ማለት ጠርቻት አለው። የት እንዳለው ታውቃለች። አሁን እየመጣች ነው ያለውን ነገር በተረጋጋ መንፈስ ጠይቃት አለው። ምንድነው የተፈጠረው ነገር ምድረው እየሆነች ያለችው ነገር? ሁሉንም ነገር ማወቅ አለብኝ። ስለዚህ እሷንም ጠይቃት አለው ያለውን ነገር። ከዛ በተጨማሪ ደግሞ ብቻ ነገሮች በሙሉ መስተካከል አለባቸው ብዬ አስባለሁ። ስለዚህ አሁን ላይ እሷም ትምጣ ና። ነገሩን በደንብ እናወራበታለን። ነገሩን በደንብ ዛሬ ላይ አውርተን ችግሩን ፈተን ነው የምንለያየው። አላቅም። አሁንም ደግሞ እያወራዎቹ ስሜታዊ ሆንኩኝ መሰለኝ። ራሴን ላረጋጋ ና፣ እስከምትመጣ ድረስ ከመጣች በኋላ ያለውን ነገር በደንብ አወራታለሁ። በግልጽ ነገሮችን አስተካክላ አስተካክለን ነገሮችን አስተካክለን በቃ ብቻ ዛሬ ነገሮች ይስተካከላሉ ብዬ ተስፋ አደርጋለሁ። ለማንኛውም እንጠብቃት

ያው ነገሮች እንዴት ሲሆኑ እንደነበር ምናምን እያየው ነበረ። ነገር ግን ክላስ ከገባው በኋላም ስወጣ ቪዲዮም ተለቆ አይቼዋለሁ እና ቪዲዮ ናይቼ እስከምጨርስ ድረስ ማለት ነው የሆነ ነገር እየጠበቅኩ ነበር። ምናልባት ቀልድ ነው የሚል ነገር ምናምን፣ ካንቺ ብቻ ብዙ ነገሮችን እየጠበቅኩ ነበር። ነገር ግን ቪዲዮ አይቸ እስከምጨርስ ድረስ ምንም አይነት የተለየ ነገር ማየት አልቻልኩም። አንች ላይ በቃ የምር ማለት የሆነ የፍቅር ስሜት ውስጥ እንዳለሽ አይነት ነገር ምናምን ነው ስታስመስ እየነበረው ማለት እኔ ማለት ነው ማለት ማለት ያስመሰልሽ ነው ከማለት ውጪ ምንም ማለት የምችለው ነገር ያለ አይመስለኝ ማለት ነው። ካሜራ ይዤ ነው የመጣሁት፣ ምክንያቱም ትላንትና ማንቺ ነገሮችን ካሜራ ፊት ስለሆነ እየጀመርሻቸው፣ ማለቅም ያለበትም ነገሮችን ተስተካከሉም ተበላሹም መሆን ያለበት ቤተሰብ ፊት ነው። ስለዚህ አሁን ላይ ምንም ስሜታዊ ለመሆን አልሞክርም፣ ምንም ለመሆን አልሞክርም፣ ምክንያቱም እኔና አንቺ የዛሬን ቀን ሳይሆን ብዙ የጓደኝነት ጊዜያትን አብረን አሳልፈናል። ማለት ስለ እኔ በጣም ብዙ ሚስጥሮችን ምናልባት ማንም ሰው ሊያውቃቸው የማይችሉ ነገሮችን አንቺ ታውቂያለች ምናምን። ስለዚህ አሁን ላይ እዚህ ጋር ክፉ ነገር ብንነጋገር ምናምን ሰው ነው የሚፈርድብን፣ እኛ ላይ ገብቶሻል። ስለዚህ እኮ መጀመሪያ እኮ የነገርኩሽ አንቺ እንደዛ ትሆኛለሽ ብዬ አላሰብኩ። ልክ በሰላማዊ መንገድ አውርተን ነው። ለምንድን ነው እኔ እንደዛ ማለት ትረጅኛለሽ ብዬ ነው። ይኸውልሽ እንደዛ መሆን ለምንድን ነው አንቺ የዚህ ነክሌ ከነከነሽ ኖርማል ማለት አይደለም። ቤኪ እኮ ጓደኛዬ ነው። አንቺ ደግሞ ጓደኛዬ ነሽ አይደለ? እሱ ሁለታችሁም እንድትጎዱ አልፈልግም። ገባሽ? እሺ። እኔ ከቤኪ ጋር ማለት ነው። ይው እንድታውቁልኝ የምፈልገው ነገር ቤተሰብ ምን መሰላችሁ፣ እናንተም ሆናችሁ አንቺም ሆናችሁ ማለት ነው እኔ አንቺ ከቤኪ ጋር ምን ማየት ግንኙነት ቢኖች ጉዳይ አይደለም ሰሚኛለሻ። ግን ደግሞ ሁለታችሁም ጓደኞቼ ናችሁ ስለዚህ ጓደኞቼ እስከሆናችሁ ድረስ ደግሞ ሁለታችሁም ስትጎዱ ማየት አልፈልግም። ገባሽ? ስትጎዱ ማለት እኮ አልገባኝም። ምንድን ነው እዚህ ጋር ያለው ነገር ምንድን ነው? እሺ አንቺ ከቢኪ ጋር ፍቅር ለመጀመር መች ታውቂያለሽና ነው እንዴ? ፍቅር እኮ ግዴታ ያን ሰው አውቅ የለብሽም። የተቀራረብንበት ጊዜ በጣም በቂ ነው። ሁለት ቀን ሶስት ቀን ነው ላንቺ በቂ ፍቅር ለመጀመር ነው ያንቀሻለው እኮ

በጣም አይደለም እኔ እኔ ስለ ቤኪ በፊት ሳወራሽ የነበሩት ነገሮች አንቺ በራስሽ መልኩ እየቀየርሽ ነው ልጅ ስትሰሚኝ የነበረው አደምጪኝ ይኸው ልጅ እንደዛ ያልኩሽ እየተቀራረባችሁበት ግዜ በጣም ትንሽ ነው ስላልሽ እኮ እና ትንሽ ነው እንዴ ቤኪ ከመጀመሪያው ጀምሮ አውቀዋለሁ ለማለት ፈልጌ ነው በምን እኔ በምነግርሽ ነገር የምትነግሪኝ ነገሮች ሁላ እኮ ማለት ነው በቃ ስለሱ ጥሩ ነገር ነው የምትነግሪኝ በጣም ጥሩ ልጅ እንደሆነ ነው እኔ ማሰብ አይከብደኝም ልልሽ የፈለኩት ግን ላይክ ከሱ ጋር እንደዛ አንቺ ስለምታወሪኝ ነው እኔ

ይሄ ቀላል ነገር አይደለም። የኔና ያንቺን ጓደኝነት አስቢ እንጂ። በእግዚአብሔር አንቺ ምን አይነት ሰው ነሽ? ግን እንዴት ነው ህሊናሽ የሚፈቅደው? ራሱ እንዴት ነው እሺ? ንገሪኝ። አለቅም ብቻ እንዴት አድርጌ አይደለም

ሲጀመር የሆነ ቀን ማለት ነው፣ እንደ ደህና ነገር ይኸውልሽ፣ ቀርበሽ እንደዚህ መጠሽ ምናምን ካሜራ ይዘሽ ሰላም እንዴት ናችሁ ቤተሰቦች፣ ዛሬ መሲና ቤኪን ወደ ፍቅር ወታቸውን ለመድታቸው ስት እየነበረ በመካከላችሁ ምን ነገር እንደሌለ አረጋግጠሽ የራሽን ፊሊንግ ለመናገር ነው ማለት ነው። ስሜታዊ ሆነ ማራታችን ምንም አግባብ አይደለም። አሁን ላይ እንድታስረጅኝ የምፈልገው ነገር እንዴስ? ያምር እሺ፣ እሺ አስረጅ። ምንም አላወራም፣ አስረጅ። ምንድነው ምንድነው? እሺ፣ ነገር በጣም ግራ ገብቶኛል። እሺ፣ መልስ፣ ለጥያቄሽ መልስ። ነገሮችን ነው እንድታስረጅኝ የምፈልገው እንዴት ነገሮች እንደዚህ እንደሆኑ እኔ ሳይሆን ስቀርበው ማን ደስ ይላል። በጣም ብዙ ልጅ ነው ተከባካቢ ነው የዋህነቱ ደስ ይላል ለሰው ሀሳቢ ነው። በቃ የሆነ እኔ ከኔ ጋር ቢሆን ብዬ የማስበው አይነት ወንዶ ነው አገኘሁት። ከዛ ደግሞ ምንድን ነው ብቾት የሰጠኝ በቃ እናንተ ሁለታችሁም አሁን አንድ ላይ አደላችሁም። ደግሞ በዛ ላይ ደግሞ አቅርቤ ተናገር ያለው ቤተሰብ ፊት አደለም። በቃ እንደዚህ አንችም ለእሱ ምንም አይነት ስሜት የለኝም አልሽ እሱም ደግሞ ለአንቺ ምንም አይነት ስሜት የለኝም ከሁን በኋላ አለ አደለም። ገባሽ አደለም? ቆይ አይደለምሽ? አንቺ ቤኪን እስከ መጨረሻው አትፈልጊው። እሱ ከኔ ጋር ባይሆን ከሌላ ሰው ጋር መሆኑ ይቀራል? እኔ ለምን ቢዲሲ አይደለም እያልኩ ያለሁት አሁንም ልትረጅኝ አልቻልሽም። እንደዛ ነው ነገር አንድ ነገር ወደ ፍቅር ነገር ስትገቡ ነገር ትዳር ስትመሰርቱ እኮ ይሄ ነገር እኮ በጣም ያግዳችኋል እኔ

ስለዚህ አንቺ ነሽ ካጠገቡ መራቅ ያለብሽ።